መንከባከብ ሴቶችን መያዝ እንደምችል እናቴ በደንብ አስተምረኛለች ብሎ ለሰኒ ምግብ ሊሰራላት ወደ ኩሽና ገባ። ኩሽና ከገባም በኋላ አንተ ምግቡን ስራልኝና ልብላ፣ እና እንዴት አድርጌ መንቅሬ እንደማስወጣህ ያውቃለሁ ትላለች ሰኒ። አዲስ ፍቅር የያዛት ይመስላል። በሌላ በኩል እምሩ ጽናትና ናሆሜ ሆነው ሳሎን ላይ እየተንቆራጠጡ ይገኛሉ። ምክንያቱም ኬራ እየጠጣ ስለሆነ ከቤት ሊመለስ አልቻለም። በዛ በኩል ሆነው እየተለቃቀሱ እያማረሩም ይገኛሉ። ናሆሜ የጓደኛው መቀየር እጅጉን አሳዝኖታል እናም ተቀምጠው እየጠበቁት ነበረ። ይህ ልጅ የሆነው ነገር አለ። ሲመጣ ተረጋግተን በተረጋጋ መንፈስ ማውራት አለብን ማወያየትም አለብን እናትና ደዱ ትላለች ምሩ። ናሆሜም አንደበድበው ነገር እሱ እኮ ሕፃን ልጅ አይደለም እያለ ተናዶ ይገኛል። በዛ በኩል በሩን እየተጨቃጨ ኪራ እየተጠበቀ ያለ በድንገት በሩን ከፍቶ ገባ። ከቤት ሲመጣም ብቻውን አልነበረም። ቅዱስ አብሮት ነበረ። ሁሉም ተደናገጡ። ጽናት፣ እምሩና ናሆሜ በጣም ተጨናነቁ፣ በጣም ደነገጡ። አንተ ማነህ? አንተ ምንድን ነህ? ማለት ጀመሩ። አሃ አንተ ናሆሜ ነህ ማለት ነው አለው። አዎ ኪራ ደግሞ እንዴ አንተ ጠንቆይ ነህ እንዴ? እያለ ሳቀበት በስካር መንፈስ ቅዱሴ እንዲተኛ ታደረገ። በኋላ ኪራ ተመልሶ መጣ። ከእናንተ ጋር ማውራት አለብን፣ እሱን ያገኘሁት መስመር ላይ ነው እያለ ሲነግራቸው ኪራ ተመልሶ መጣበት። መጦም አንተ ምን እያደረግክ ነው? እኔ እኮ ልተኛ ነው ዘገየህብኝ ይለዋል በስካር መንፈስ። እነዚህ እንደሆን እየጠየቁ ነው እየመረመሩ ነው እነሱ እንደሆነ መመርመር አመላቸው ነው አለ ኪራ። ስለ እነሱ አስቀያሚነት ተናገረ፣ ሚስጥርም እንደሚደብቁ በሌላ በኩል ፅናት የማያልቅበት ኩሽና ውስጥ ነበረች። ምግብም ልሰራ ብላ ተፍ ተፍ እያለች ነበረ። ቅዱሴ በአጋጣሚ ተፍ ብሎ መጣ። ቁልፉን ማን እንደከፈተለት አይታወቅም። እንዴት ቁልፉን አገኘኸው? እንዴት ገባህ? እንዴት በጧት መጣህ? እያለች ጥያቄ አፋጠጠችው። እሱም አዎ፣ ቅዱሴ እኔ ቅዱስ እባላለሁ። አንቺ እኮ በጣም ጎበዝ ነሽ። በጣም የሚያፈቅርሻል አውቃለሁ። እሱን እኔ አውቃለሁ። ምንም ምስክር አያስፈልገኝም ትለዋለች። እንዴት ፍጥጥ አድርጎ እያያት ነበረ እንዴት ፍጥጥ አድርግ ልታይኝ ቻልክ ትለዋለች እንዴት አርጋ ተፈጥሮ ምርጥ አርጋ እንዳሳደገች እያየው ሽኮ ነው እያላት ነበረ ከዛም በቃ እኔ ልቀሰቅሰው ነው በስካር መንፈስ እንደዚህ መሆን የለበትም ስለዚህ ቀን እንዴት አድርጎ በስካር መንፈስ ማታ የጠጣ ሰው ጥሩ ስሜት እንደማይሰማው ማወቅ አለበት ልቀስቅሰው ይላታል ተወያይተን ትለዋለች። በመሀልም ብዙ ነገር አወሩ ብዙም ተከራከሩ እሷም እኔ እንደሚያፈቅረኝ ሌላ ሰው ምስክር እንዲመሰክርልኝ አልፈልግም አውቀዋለሁ፣ አለች። እሱም ፍቅራቸውን በመገረም ተደነቀ። ወደ ክላሱም ገብቶ ለመቀስቀስ ሞከረ። ከዚህ በኋላ አንተ እንረዳሃለው እንጂ እንደኔ ተስፋ እንድትቆርጥ እድል አልሰጥህም እያለው ነበረ። ጽናትም ኩሽና ላይ ቆም በማለት ቤታችንን እንዴት አርጎ ሊቆጣጠረው ቻለ? እኛንስ ቤታችንን እንዴት ተቆጣጠረን? እያለች ጥያቄ በጥያቄ ሆነች። የቅዱሴ ነገር አሳሳቢ ሆኖባቸዋል። እንዴት ባንዴ ከቤታቸው ውስጥ እንደገባ ማወቅ ተስኗቸዋል። በሌላ በኩል ኪራ አንተኮ፣ መሞት የፈለከው እንዴት ሐሳብህን ቀየርኸው እያለው ነበረ? እንዴት ሐሳብህን ቀየርህ? አንተ ልጅ ተው እባክህን፣ ኧረ ተወኝ። እንደ መሞት እንዴት አወቅ፣ አንተኮ ብዙ ተስፋ ያለህ ልጅ ነበርህ፣ ግን ራስ ወዳድ ነህ እያለ ይወቅሰው ጀመረ። እንዲሁ አንተ ልጅ ምን አለበት ብተኛበት እያሉ ምርጥ የሆነ ፍቅራቸውን አሳይተውናል። ቅዱሴም ኪራን ተቀሰቀሰ። በኋላ ደግመህ እንዳተኛ እኔ ሳሎን እንጠብቅሃለሁ ና አለው። ኪራም አንተ እንዲው ቀኝም ግራም የሆንህ ልጅ እያለ በመገረም ተደንቆ ብቻውን እያወራ ነበረ። ልብሱንም እየለበሰ ነው። በሌላ በኩል ከክብሮን ጋር ተገናኙ። ቅዱሴና ክብሮን በጣም የተግባቡና አንተ ግን ከሌሎች ይህ ነው እንዴት ነው ብለህ ጥያቄ አለበዛህብኝም በጣም ነው የተግባባህኝ ይለዋል። አንተ ግን እንዴት ነው የሆነ የምስራች አልሰማህም? ይለዋል እኔ ወሬ ማሳደር ላይ ብዙም አይደለሁም ይላል ክብሮን ቅዱሴና ክብሮን ጨዋታቸውን ቀጥለዋል። አንተ ግን እንዴት ባንዴ ኪራል ልትግባባው ቻልክ ብሎ ይጠይቀዋል። ሁለታቸው እኮ አንድ ማሊያ ከለበሱ መተዋወቃቸውና መግባባታቸው የማይቀር ነው እያለ ነበረ። እንዴት ግን ልትገናኙ ቻላችሁ? እንዴት ባንዴ ተግባባችሁ? ብሎ አፋጠጠው። አዎ ሁለታችንም አንድ አይነት ስለሆነ ተግባብተናል ይለዋል። በቃ አሁን አንተ የሚነገርህን ብቻ ነው መስማት ያለብህ ይለዋል አዎ ጥያቄ ተፈጻሚ ሆኗል። ይለዋል አንተ ግን እንዴት በአንድ ልታምነኝና ልትግባባኝ ቻል? እንዴት ልትረዳኝ ቻልህ? ይለዋል ቅዱሴም የሳይኮሎጂ ተማሪ ነኝ ሲለው አይ አንተ ፈረንጅ የጻፈውን ብቻ እየሰማህ ወይም እያነበብ ተማር ማለት አይደለም ብሎ ተንኮስ አደረገው። በዛውም ደግሞ አንድ የተረዳኝ ሰው አግኝቻለሁ። ከዚህ በኋላ ኪራን ከዚህ ሰው ጋር ነው ማጣመር ያለብኝ። እሱ ነው የሚረዳው። አንድ የረባ ሰው ከቤት አግኝቻለሁ። መልካም ሰው ነው እያለ ብቻውን ማንሰላሰል ጀመረ። ቅዱሴ አሁን ጥሩ ስሜት የተሰማው ይመስላል። ለኪራ ሰዋ አግንቶለታል። በሌላ በኩል ናሆሜና እምሩ ሳሎን ላይ ቁጭ ብለው ከነሱ ቤት እያወሩ ነው፣ የብቻቸውን ቁጭ ብለው። ኪራ ግን ምን ሆኖ ነው ባንዴ የተቀየረው? የኔ የማላቆ ጓደኛስ እንዴት አበጀ? ምንድን ነው የተፈጠረው? እያለ እየተጨናነቀ ይገኛል። እምሩም አንድ የሆነ ነገር ተፈጥሮ እንዳለ ይሰማኛል ትለዋለች። ከዛ ቤት ግን አንድ ነገር አለፍነን ስንል ደሞ ወደ ሌላ ችግር፣ ምን አይነት ችግር ነው? እያለ እያንሰላሰለ ይገኛል። በጣምም ተጨንቋል። ወደ ሳሎን መጣ። ቅዱስ የተቀምጦ ነበር የብቻውን መቶም እያወረው ነበረ። እኔ እኮ ቅዱሴ ስለ አንተ ነግረህኛ ታቀም ይለዋል ኪራ። ኪራ እየተረጋጋ ይመስላል። አዎ እኔ የሚነገር ታሪክ ስለለይ ምኑ ነግረሃለሁ አለው ቅዱሴ። ኪራም እንዲነግረው በጣም ጎትጉቶት ነበር። እኔ ታሪክ የለኝም ይላል ቅዱሴ። ኪራ አንተ እንኳን የሰው ልጅ ይቅርና ጽዋትም እኮ ታሪክ አላቸው ይለዋል። እኔ ታሪክ የለኝም አንተ ዛሬ ታሪክ አዋቂ ሁነሃል ይለዋል። ቅዱሴና ኪራ ሳሎን ላይ ቁጭ ብለው ነበረ። ኪራም እባክህ ቅዱሴ ስላንተ ንገረኝ፣ እኔ እኮ ስላንተ አላውቅም አልነገርከኝም፣ ይለዋል። እኔ የሚነገር ታሪክ የለኝም ይለዋል። እንኳ እንኳን የሰው ልጅ ክርና ዕጽዋትም እኮ ታሪክ አላቸው ይላል ኪራ። ቅዱሴም አይ እኔ የሚነገር የለኝም፣ አንተ እኮ ታሪክ አጣሪ ሆንህ እንዴ ይለዋል። አዎ እኔ እኮ ታሪክ ላይ ብዙም አይደለሁም ይላል ኪራ። አንተ ስትሰክር ስትሰክር ነው እንዴ ታሪክ የምታወረው ይላል። በመሀል ጽናት መጣች ምግብ ይዛ፣ እንብላ ወይ ትላቸዋለች። ከዛ አንቺ አልበላሽም ወይ? ብቻዬን እንደማልበላት አውቃለህ ትለዋለች። አንተ ግል የማይሆን ታሪክ የማይሆን ተስፋ መሰጣት ለምንድን ነው? ከዚህ በፊት እኔ ላንቺ አልኖርም አልፈልግም ሞት ነይ ስትላል ነበር እንዴ? ለምን ተስፋ ሰጠሃት? እኔ እውነቴን ነው፣ ጽናትና ፈቅራት አለው ይለዋል። በመሀል አንተ እኮ ልትሞት ትንሽ ቀን ነው የቀራ ይለዋል። በሌላ በኩል ክብሮን እና ሰኒ ክርክራቸውን ቀጥለዋል። እሱ ምግቡን ሰርቶ ካበላትም በኋላ ሳሎን ላይ ቁጭ ብለው እያወሩም ነበር። አንቺ እኮ ሁለት አይነት ማንነት ያለች ሰውነሽ ነሽ። ራስሽን ለመደበቅ ብለሽ ሌላ ነገር የምታመጭ ግን እንደዚህ አይነት ፀባይ ፍጻባይ እንደለለብሽ ጠንቅቄ አውቃለሁ። ስለዚህ ራስሽን ለመደበቅ ወይም ተሰዎች ከመሸሽ ብለሽ ሌላ ጸባይ አታምጭ ይላታል። በዛም እየተከራከሩ መሃል ላይ ብዙ ነገር አውርተዋል። ድራማው ከነሱ ጋር እያወራ ከዚህ ጋር ጨርሷል። በቀጣይ ሳምንት ምን ይዘውልን ሊመጡ ይሆን አብረን የምንከታተለው ነው የሚሆነው እስከዛው ግን በክፍል ሰባ አንድ እስከምንመጣላችሁ ድረስ ቪዲዮን ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩ ወዳችኋለሁ ሰናይ ጊዜ ለዩቱብ ተከታታዮች